ቤተሰቦቻችን ግዴታ ማወቅ ስላለባቸው ቪዲዮች የመጣ ይሆናል። ኢስላማዊ ካፕል እያሉ ለሂጃባቸው ክብር የማይሰጡ እህቶች ዛሬ የምናጋልጥ ይሆናል። ብስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱልላህ ወአላ አሊህ ወሳሕቢህ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለው። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ፣ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደን በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች ካፕል እያሉ ፍቅረኛሞች እያሉ ህዝበ ሙስሊሙ በተለይ ደግሞ ወጣቱ ሂጃብ ያደረገችን እህት ወደ ዝሙትን የሚጣሩ ወንድምና እህቶች የምናጋልጥ ይሆናል። ይህን ስናደርግ ግን በአደባባይ የሰሩት ስለሆነ እኛም ደግሞ በአደባባይ ምላሽ እንሰጣለን። ምክንያቱ ምንድን ነው ከተባለ እነዚህ ሰዎች አብዛኛው የሚከተሏቸው እነማን ናቸው ስንል ሙስሊሞች ናቸው። ስለዚህ ሙስሊሞች በእነዚህ ሰዎች ተታለው ዝሙት ላይ የተለያዩ ፈሳድ ላይ እንዳይወድቁ እኛ የምናቀውን ነገር ደግሞ ሼር እናደርጋለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ደግሞ ላይክ እያደረጋችሁ ይህን ቪዲዮ ጀምሩ። በመጀመሪያ እነዚህ ሰዎች ድራማ እየሰሩ ነው። ካሜራ አለ፣ ካሜራማን ከኋላ በጣም፣ ከካሜራ ጀርባ በርካታ ነገራቶች አሉ። ለምሳሌ እኔ ይሄ ቪዲዮ እየቀረጽኩኝ ነው ፊት ለፊት፣ በነገራችን ላይ ጓደኛ አለ፣ ሁለት ጓደኞች አጠገቤ ናቸው። ግን እኔ ብቻ ያለሁኝ ነው አይደለም የሚመስላችሁ። እነዚህን ሰዎች ተመካክረው ጨርሰው ምናምን ነገር ነው እንዲህ እየሰሩ ያሉት። አለባበሷ እራሱ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍነው። በጣም እንዲህ ቢያንስ ቢያንስ ለራሳችሁ ክብር ባይኖራችሁ እራሳችሁ በሚዲያ አውጥታችሁ እንዲከጣላችሁ፣ ቢያንስ ለሂጃባችሁ ክብር ይኖራችሁ። እህቶች እባካችሁ አላህን ፍሩ። እዚች ምድር ላይ ብትኖሩ ማክሲመም ስልሳ አመት ቢበዛ ሰባ አመት ነው። ከትናንትና ዛሬ ትሻላል ወይ ተሽሎዋል? እንግዲህ እዚህ ጋር ተኝቷል፣ ታመዋል። አልታመምም በነገራችን ላይ በውሸት ታመም ያለው ማለት ምን ያክል ከባድ ነገር እንደሆነ ሁላችንን የምናውቀው እውነታ ነው። ነገር ግን ሀጅነቢ ናት። ሀጅነቢ ነው። በሚያሳዝን ሁኔታ ግን ተመልከቱ፣ እኛ የጠበቅነው የነበረው ምን ነበር? ከሰው እራሱ ለመጠየቅ ሄዳችሁ እንዴት ነሽ ምናምን ብላችሁ መውጣት ነው አይደለም አይና ውጣናት በጣም ሲበዛ አስተሳሰቧ የወረደ የዘቀጠ ስለሆነ ምን ታደርጋለች እንመልከት። አንደኛሽ በጣም የሚገርመው ከእሷ አይና ውጣነት ልጇ አፈረ። በጣም አይናውጣ ናት። እኔ እንዲህ አይነት ሴቶች እባካችሁ ትዳር አለሙ ስለገቡ ትችላላችሁ፣ ወንዶች ልታገኙ ትችላላችሁ። ኦ እያሉሽ ያሉ በርካታ ወንዶች አጠገቦችሽ ሊኖሩ ይችላል። ግን አንድ ነገር አስረግጬ የምነግራችሁ ይብን እንዲህ የምታረጉ ይቅርና፣ በነሺዳ ራሱን ሚዲያ ላይ ወጣችሁ ያዙን ልቀቁኝ የምትሉ እህቶች ማለት ነው፣ ለትዳር የትኛውን ወንድ አይፈልጋችሁም። ትዳራችሁ ዘላቂ አይሆንም። ይህን ነገር አስረግጬ ነው የምናገረው። ሰዎች ትዳራቸው ዘላቂ የሚሆኑት ያላህን ህግጋት እየጠበቁ አላህን በመማጸን ነው እንጂ ያላህን ክልከላዎችን በመጻረር በመዳፈር ስኬታማ የሆነ ትዳርን በህይወታቸው ማግኘት አይችልም። እንግዲህ አይናውጣነቷ እኔ በጣም ነው እየገረመኝ ያለው እዚህ ጋር እንግዲህ ይሄ ምስፍሀ ነው ምናምን መቁጠሪያ ያለ አይደል እሱ ተሰጠዋለች ከዛ ቆጣር ታመሃል ይሄን ካረክ ይቻለ አይነት ነገር ነው ከዛ ደግሞ የሚያሳዝነው ልጁ እንዲህ እኔ በዚህ ልክ እንዴት ነው አይናውጣ ይሆናችሁ ይሄን ባልና ሚስት ብትሆኑ ራሱ እንዲህ አይነትን ነገር ማድረግ ማን ይፈቀደላችሁ ማለት ሎጂካሊ ኢቨን አለማዊ ሰው ሆናችሁ ስታስቡ ራሱ ይህን ነገር ሰዎችን በማየት ምንድነው የሚማሩ? ከዚህ ምንድነው የምንወስደው? አሁን ዛሬ ላይ የሚያሳዝነኝ እኮ እኔ እንደነዚህ አይነት ሰዎች ቪዲዮ የመሰራበት ዋነኛ ምክንያት ምን እንደሆነ ታውቃላችሁ? ኮሜንት ላይ ያሉ እህቶችና ወንድሞች በጣም ነው በተለይ ደግሞ እህቶች ምናችሁ እንደሚያማችሁ አላውቅም። ሀይቃ ይህን ቃል ስናገር በጣም ይቅርታ ምናችሁ እንደሚያማችሁ አላውቅም። ወይንስ ስታሳዝን ጥላው ልቴን ነው ወይንስ ሲያሳዝን ታሟ። እናንተ ላይ ድራማ እየሰሩ ነው እኮ እናንተ ተወና አታቁም እንዴ ተወናችሁ አታቁም። እኔ ሚስቴ ላምጣትና ከዛ በኋላ ልተውን፣ እንደዛ ታያላችሁ። አረላች እኔ ሚስቴ ሚዲያ ላይ አላወጣም፣ ግን ይውላችሁ እና ነገሩ ሚስቴ የለኝም፣ ግን ድራማ ሲሰራባችሁ ቢያንስ ባን ነው ሐቂቃ ባን ነው። ዛሬ ላይ እኔ እያሳዘነኛለሁ የሚባንን ንቃተ ህሊ ነው የሰፋ ሰው እያየሁኝ አይደለም። በተለይ ደግሞ እህቶች አካባቢ ይህን ነገር ብታርሙ መልካኝ ይመስለኛል። በጣም ታምራላችሁ ብትጋቡ ምናምን። እናንተ ላይ ቢዝነስ እየሰሩ ነው፣ እናንተ ግን አትረዱኝ። ይህን ሁለት ሰዓት አርባ ደቂቃ አንድ ሰዓት በምሰሙበት ሰዓት የሱና ማሃደራ ቂራት ቴሌግራም ላይ በርካታ የሆኑ ቂራቶች አሉ። መጽሐፎች፣ ኪታቦች ብታነቡ አይሻላችሁም? ቁራን ብትቀሪ አይሻልሽም? በዱኛ ባህራ በሁለት ሀገርን ስኬትን የምትጎናፀፉበትን ነገር ብታረጉ ከነፍስ ጨምር መልካም ነው ብዬ አስባለሁ ማየትን ካለባችሁ እኮ መልካም የሆኑ ነገራቶች አሉ ፊልም ምናምን ድራማ ምናምን ሳይሆን ማየት ያለባችሁ ነገር አለ ወደ ፈሳድ የማይመራ ይህን ነገር ስትመለከቱ ቀልባችሁ ይደርቃል ምክንያቱም ስጋዊ ፍላጎት የሚባል ነገር አለ የሰው ልጅ አስር መንፈሳዊ ቢሆን ስጋውን በርካታ የሆኑ ጫናዎችን በማሳደብ ወዳልተፈለገ ነገር ትመራለች። ይህን ነገር ዓለማችን ላይ የምናውቀው ፋክት ይመስለኛል። ጫማ እንግዲህ የፊት ለፊት አልበቃም ብሏት ዞራለች። በጣም የሚያሳስነው ሁኔታ ወላሂ ይህን ቪዲዮ ቲክቶክ ላይ ነው ያገኘሁት። አጋጣሚ ቲክቶክ እያየሁን ስመለከተው በጣም ነው የገረሙት። በርካታ የሆኑ ቪዲዮዎች አሉ እዚህ ውስጥ ማለት ነው እና ምን ያክል ኮሜንት የምታደርጉ ሰዎች አስቀድሜም እንደተናገርኩኝ እ አይምሯችሁ ፊል እንዳረገ ነው የተረዳሁት ፌል ባያደረግ በዚህ ልክ እንዲ ነው እንዲ ነው ማለት አችሉም ነበር የሰው ልጅ ማለት ነው አይምሮን የተሰጣው አላህን ለመገዛት ነው ወማ ኸለቅቱል ጂንነ ወል ኢንሰ ኢላ ሊየዕቡዱን ይላል ቁርአናችን አላሁ ስብሐነሁ ወተዓላ በተከበረው ቃሉ ማለት ነው ማን ጌታችን አላህ ካነበርንበት ያስገኘው ሰማይና ምድር ምድርን የዘረጋልን ሰማይን እንደ ጣራ ያደረገልን ጌታችን አላህ ከዛ ንፍጥ ከምትመስል ነገር ያስገኘን ጌታችን እኔን ሰዎችን ይሁን ጋኔኖችን የፈጠርኳቸው እኔን በብቸኝነት ሊያመልኩኝ ነው ይላል። ስለዚህ አላህን በብቸኝነት እንዴት ማምለክ እንዳለብን ደግሞ። ቁርአን ተልከዋል። በእሳት ጉድጓድም አፋፍ ላይ ነበራችሁ ከርሱ አዳናችሁ፣ እንዲሁም ትመሩ ዘንድ ቁርአን አንቀጾች ለናንተ አብራራላችሁ ግልጽ የሆኑ አንቀጾች ይላል። ታዲያ ወንድምና እህቶች ያን ነገር ለማወቅ ጥረት ማድረግ ወይስ ደግሞ የነዚህ በእናንተ ላይ በሚያሾፉ ሰዎች ጊዜያችሁ ማባከን? ያለን ጊዜ እኮ በጣም አጭር ነው፣ ሲበዛ አጭር ነው የዱንያ ቆይታችን። ፈተናዎች አሉ፣ የልጆች ሐሳብ አለ፣ ትዳር አለ ቤተሰብ አለ በጣም በርካታ የኑሮ ህይወት በጣም የሚያስጨንቁ ነገራቶች አሉ ታዲያ የዛን ጊዜ ተርፎን ነው ዛሬ ላይ በተለያዩ ቪዲዮዎች እንዲህ በቃ ጀነት በእኛ እጅ እንደሆነች የፈለግነው ነገር የምንመለከተው መለከተው ከነፍስ ይጨምሮ ነው ይህን ምክር አላኩልሃል በተመሳሳይ ቪዲዮ በእነዚህ ሰዎች እስከምንገናኝ ድረስ አዛ ወቢላሂ ተውፊቅ ወሰላ አለ ነቢና መሐመድ ወአለ አሊሂ ወሰህቢሂ ወሰለም